ሰላም አሌይኩም ወራህመቱላሂ ወበረካትሁ ሰላም ጤና ይስጥልን ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። አራት እጅግ እጅግ ወሳኝ ወሳኝና አነጋጋሪ የሆኑ መረጃዎችን ይዘንላችሁ ቀርበናል። በተለይ ከደቂቃዎች በፊት ከመንግስት ሰራተኞች ጋር በተያያዘ እጅግ በጣም አነጋጋሪ የሆነ መግለጫ ይፋ ሆኗል። በዚህም ማንኛውም የመንግስት ሰራተኛ ይህንን መግለጫ ተግባራዊ እስካላደረገ ድረስ ውሳኔ እንደሚተላለፍ ይፋ ሆኗል። ሙሉ መግለጫውን ወደ እናንተ ይዘናል። በሌላው መረጃችን የሰራተኞች የደሞዝና ጥቅማጥቅም ጥቅማ ጥቅም ማሻሻያን በተመለከተም አዲስ መግለጫ ወጥቷል። ይህንንም እናደርሳለን። ከትምህርት ሚኒስትር በኩል ለመምህራኖች በሙሉ አዲስ መግለጫ በዚህ ሰዓት ይፋ ሆኗል። ይህንንም በተመለከተ ሙሉ መግለጫና ሙሉ ዝርዝሩን ይዘናል። በሌላው መረጃችን ደግሞ በበርካታ አሽከርካሪዎች ዘንድ ከባድ ቅሬታ ስለመቀስቀሱ በዚህ ሰዓት ሪፖርቱ ይፋ አድርጓል ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን ቪዲዮን ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራቸውን ቆዩ እንግዲህ ክብራን ተመልካቾቼ ዛሬ ህዳር 22 2018፣ እጅግ እጅግ ወሳኝ ወሳኝ የሆኑ አራት መረጃዎችን ነው ይዤላችሁ የቀረብኩት። በተለይ ከመንግስት ሰራተኞች ጋር በተያያዘ ከደቂቃዎች በፊት አንድ ጥብቅ የሆነ አነጋጋሪ መግለጫ ይፋ ሆኗል። ይህንን መግለጫ ከማስቀደማችን በፊት ማለት ነው ከትምህርት ሚኒስትር በኩል ለመምህራኖች አንድ መግለጫ ይፋ ሆኗል። እሱን በማስቀደም ወደ እናንተ እናደርሳለን። ትምህርት ሚኒስትር በተለያዩ የሙያ ዘርፎች በመጀመሪያ ድግሪ ተመርቀው የመምህርነት ሙያን መቀላቀል ለሚፈልጉ የአንድ ዓመት ስልጠና ሊሰጥ እንደሆነ በዚህ ሰዓት አሳውቋል። ስልጠናው አዲስ አበባ ዩኒቨርሲቲን ጨምሮ በተመረጡ አምስት ዩኒቨርሲቲዎች ውስጥ ይሰጣል ነው የተባለው። በተለያዩ የሙያ ዘርፎች በመጀመሪያ ድግሪ የተመረቁና በሁለተኛ ደረጃ ትምህርት ቤቶች በሚሰጡ የትምህርት አይነቶችና ተዘማጅነት ባላቸው የትምህርት መስኮች በመምህርነት ሙያ መሰልጠን የሚፈልጉ ሁሉ ሥልጠናውን መውሰድ እንደሚችሉ ተገልጿል። ይህ በእንዲህ እንዳለ የሰራተኛ ደሞዝና ጥቅማ ጥቅም ማሻሻያን በተመለከተ ጥናቱ አልቋል ስለመባለው በዚህ ሰዓት ይፋ ሆኗል። የአዲስ አበባ ዩኒቨርሲቲ የፓርትነርሺፕ እና ኮሙኒኬሽን ምክትል ፕሬዝዳንት ዶክተር ራሄል ለሪፖርተር እንደገለጹት ዩኒቨርሲቲው ባለፉት 75 ዓመታት በዓመት ከ2 እስከ 3 ሺህ የምርምር ውጤቶችን እያሳተመ ነው። ነገር ግን እነዚህ አዳዲስ የምርምር ፈጠራዎች ወደ ህብረተሰቡ በሚገባ አለመድረሳቸውና የማህበረሰቡን ህይወት አለመቀየራቸው አንዱ ተግዳሮት መሆኑን አስረድተዋል። ለጥናት ምርምር የሚረዱ የመሰረተ ልማት ግንባታ ላይ የበኩላቸው እገዛ እንዲያደርጉ የጠየቁት ምክትል ፕሬዚዳንቷ ዩኒቨርሲቲው በጋራ ለመስራት ዝግጁ መሆኑንና ሂደቶቹም በተገቢው መንገድ የሚካሄድባቸው መመሪያዎች በቦርድ ጸድቀው ወደ ሥራ መግባታቸውን ተናግረዋል። የዩኒቨርሲቲው ሪፎርም ካደረጋቸው ጉዳዮች መካከል መዋቅር ማሻሻል አንዱ የሆነውና ለሠራተኞች ፈተና በመስጠት የቦታ ድልድል እየሠራ መሆኑን፣ ለሠራተኛ የተሻለ የደሞዝና የጥቅማጥቅም ጥናት ተደርጎ መጠናቀቁን መቼ ወደ ተግባር ይገባል የሚለውን ግን እስካሁን እንደማይታወቅና የዩኒቨርሲቲው ቦርድ ውሳኔ ሲሰጥ ይፋ ይደረጋል መባሉ ተገልጿል። የአዲስ አበባ ዩኒቨርሲቲ ከ75 ዓመት በፊት ከአሜሪካና ከአውሮፓ በመጡ መምህራን ትምህርት መስጠት እንደጀመረ አስታውሰው አሁን ግን በሙሉ ፕሮግራሞች በሚገባ ደረጃ በአገር ውስጥ መምህራን መካተታቸውን አስረድተዋል። ዩኒቨርሲቲው ሰባት ኮሌጆች፣ ሰባት የምርምር ተቋምና አንድ የሕግ ትምህርት ቤት እንዳለው ያወሱት ምክትል ፕሬዝዳንቷ በትምህርት በግብርና በጤና በቴክኖሎጂ በባህል በእውቀትና ፈጠራን ጨምሮ በተለያዩ የምርምር ሥራዎች ላይ ሲሰሩ መቆየቱን አሁን ግን ራስ ገዝ በመሆን ከአጋሮች ጋር የሚሰሩባቸውን የራሱን አጀንዳ መቅረጽ፣ የአጀንዳዎቹንም ከአገሪቱ የአስር ዓመት የልማት እቅድ ጋር የተጣጣሙ መሆናቸው ተገልጿል። በሌላው መረጃችን ከመንግስት ሰራተኞች ጋር በተያያዘ ከደቂቃዎች በፊት እጅግ በጣም አነጋጋሪ የሆነ መግለጫ ወጥቷል። ለመንግስት ሰራተኞች በነፃ የትራንስፖርት አገልግሎት እየሰጡ የሚገኙት የፐብሊክ ሰርቪስ የትራንስፖርት አውቶቡሶችን በስራ መውጫ ሰዓት ከ11 ተኩል በፊት መጠቀም እንደማይቻል የአዲስ አበባ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አስታወቀ። ቢሮው እዚህ ውሳኔ ላይ የደረሰው የመንግስት ሰራተኞች የስራ ሰዓት ከመድረሱ በፊት ባሶችን የሚጠቀሙ ሰራተኞች በመኖራቸው መሆኑን አስታውቋል። በቢሮ ተጽፎ ለሁሉም ክፍለ ከተሞች በተሰራጨው ደብዳቤ ላይ የመንግስት ሰራተኞች የስራ ሰዓትን በአግባቡ ስራ ላይ እንዲያውሉ መንግስት የፐብሊክ ትራንስፖርት አገልግሎት በማመቻቸቱና አብዛኛው ሰራተኛ ተጠቃሚ በመሆኑ ከእንግልት መትረፉንም ገልጿል። በዚህም ሳቢያ የፐብሊክ ሰርቪስ ትራንስፖርት አውቶቡሶች ከተመደበበት የመነሻ ቦታ ሰራተኞችን ከሰዓት 11 ሰዓት 45 በኋላ መጫን እንዲጀምሩ ለሁሉም ክፍለ ከተማ የፐብሊክ ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት መመሪያው ተላልፏል። ሁሉም የፐብሊክ ትራንስፖርት ተጠቃሚ ይህንን የሥራ ለውጥ በመገንዘብ ከ11 ሰዓት ተኩል በፊት ከመሥሪያ ቤቱ እንዳይወጣ ቢሮው አሳስቧል። በዚህ ረገድ የመንግስት ሰራተኛ ቤቶችም ሰራተኞቻቸውን በአግባቡ እንዲቆጣጠሩ በተጻፈው ደብዳቤ ላይ መውጣቱ ይፋ ሆኗል። በሌላው መረጃችን በበርካታ አሽከርካሪዎች ዘንድ ከባድ ቅሬታ ስለመቀስቀሱ በዚህ ሰዓት ይፋ ሆነዋል በበርካታ አሽከርካሪዎች የትራፊክ ደንብ መተላለፍ ፈጽመዋል በሚል ከተቀጡ በኋላ በሲስተም መልእክት ይደርሳቸዋል እየተባሉ መልእክት በመጠበቅና በቆይታ በመዘናጋት ላልተፈለገ ተደራራቢ ቅጣትና ወለድ እየተጋለጡ መሆኑን በማኅበራዊ ሚዲያ ላይ እየተገለጸ ነው። በቅርቡ እንደዚህ ደንብ ተላልፈሃል የተባለ አንድ ወዳጄ መልእክት ይደርሰኛል ሲል ዜና ኢትዮጵያ በዚህ ሰዓት ይፋ አድርጎታል በመቅረቱና በተለያዩ የሥራ ጫና ቅጣቱን በመዘንጋቱ ለአንድ ሺህ ብር ደንብ መተላለፍ 4500 ብር በግዳጅ እንዲከፈል መደረጉን ገልጿል ይህ ወዳጅ እንደነገረ ከሆነ ይላል የሥራ ድርሻቸው በአግባቡ ከማይወጡ ግልጽ መረጃና ማብራሪያ ከማይሰጡ አንዴ የጥፋተኛነት ስላሉ ብቻ መቅጣትን ግዴታ ያደረገ ከአምላክ በታች ይግባኝ የሌለው ስልጣን ከተሰጠው የትራፊክ ማኔጅመንት ቡድን አስከባሪዎች ይልቅ መክሌት ህንፃ ጎን አዲስ አበባ ትራንስፖርት ማኔጅመንት ቢሮ ያገኘው መስተንግዶ ያረካው በመሆኑ ያለ ጥፋትና በአግባቡ በማይሰራው ሲስተም ምክንያት መልእክቱ ሳይደርሰው የተጫነበትን ተደራራቢ ቅጣት መቀጣቱን እንደደረሰ ነግሮታል። ለማንኛውም ይህ ወዳጅ ትራንስፖርት ማኔጅመንት ቢሮ ያገኘውን መረጃ እንሆ ብሏቸዋል። በትራፊክ ደንብ መተላለፍ ስትቀጡ ምልክት መተላለፍን ሳታረጋግጡ ወደ ጉያችሁ አትሄዱ። ጊዜ ከሌላችሁና መረዳትና ማስረዳት ከማይፈልጉ የትራፊክ ደንብ አስከባሪዎች ጋር በመመነት አረቀናችሁ እንዳይበላሽ ከፈለጋችሁ ይላል። በዚህም ስክሪንሾት ያደረጋችሁትን የቅጣት መከታተያ አፕሊኬሽን ከኤፕ ወይም ፕሌይስቶር በመጫንና የቅጣት ቁጥራችሁን በመውሰድ የተዘጋጀውን ሆነ አዲሱን ደንብ ተላልፉ። ቅጣቱን በቴሌ ወይንም በንግድ ባንክ ክፍላቸው ከተጋነነ ወለድና ተደራራቢ ቅጣት ከመቀጣት ራሳቸውን መጠበቅ እንዳለባቸው ዜና ኢትዮጵያ እንግዲህ በዚህ ሰዓት ይፋ አድርጓል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሸር ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ።